ያለ ስላሴ ሁለት ሺ አምስት መቶ ብር፣ ሁለት መቶ አምሳ ብር፣ ሁለት ሰንበት ሶስት መቶ አምሳ ብር፣ ተመላክ ስድስት ሺ ብር፣ ኤልያስ ሁለት ሺ ብር፣ ሁለት አረጋዊ ሁለት ሺ አምስት መቶ ብር፣ ጽጌ ማርያም አምስት መቶ ብር፣ ሁለት መድን ሁለት መቶ ብር፣ ሰይፈ ሚካኤል

ሌላ ብዙ መራገር ስላላቸው የሁለት ደቂቃ የሦስት ደቂቃ ደስታቸውን ገልጸው ከዛ ዋላ በዝማሬ በደንብ እሳቸውን እንጠብቃለን። ሞራል ሞራል በደንብ አድርጋችሁ እነበረባቸው ወይም ካለባቸው ስራ መጠራረን ሁላችን በምናውቀው መልኩ አንዱ አገልግሎት ነው ብለው ነው የመጡት። ስለዚህ

እስካሁን ስትሰጡ የበረከት ስራ የሰጥ ስራ ስትሰሩ ቆይታቸዋል። እጅግ በጣም ደስ ብሎናል። ብዙዎች በዝናው ምክንያት ቢቀሩብንም ባላችሁና በመጣችሁ ደስታችን ተጠፍርር ነው። ክቡር ሊቀ ማእምራን የማነዘ መንፈስ ቅዱስ የአዲስ አበባ ሀገረ ስብከት ስራ አስኪያጅ ብዙ ጉዳይ ስላለው በጣም የሚገርማችሁ ትናንትና ነው የነገርኩትና በትናንትና ው ቀን ተነግሮት ዛሬ ፈቃደኛ ሆኖ መምጣቱ ጊዜውን አጣቦ ፕሮግራሙን በዛሜ ነው። ቤተክርስቲያኑ ግንባታ ስራዬ ነው በሚል መጥተዋል እና እሱን ከመሸኘታችን በፊት አጭር መልእክት አስተላልፎ እሱ ወደ ስራ ይሄዳል። እናንተ ብትሰጡ ደግሞ ገና ቃል መግቢያ ሰነዱን ይዞናል። አትቸኩል ማለት ሁላችሁም እንዳትቸኩሉ ዛሬ ጊዜያችን ለቅዱስ ገብርኤልና ለዚህ ቤተክርስቲያን ቤተ ክርስቲያን ስለ ሰዋንና ስለ ሰጠት ወደ ሊቀ ማእምራን እንሄዳለን ያስ ክቡር ሊቀ ስልጣናት

የመገናኛ ብዙሃን ባለሙያዎች ምሁን ናችሁ። በመጀመሪያ አምላካችን ወዶና ፈቅዶ ስለሆነ እዚህ መልካም ተግባር ላይ እንድንሳተፍ ጊዜውንም ሰጥ እውነቱንም ሰጥቶ በሰላም እንድንሰባሰብ ቤት ያደረገም ክብርና ብዝና ለአምላካችን ሆ እጅግ በጣም አንደነትን መግለጽ ትፈልጋለን። እንደምታውቁት በዚህ በእኛው ዘመን አብያተ ቅዱሳናት እየተስፋፉ ነው። በአዲስ አበባ ጠበብ ያሉት እየሰፉ፣ አዳዲስ እየተመሰረቱ፣ ደግሞ ህንፃ አብያተ ቅዱሳናት የሚገነቡበት ሁኔታ እጅግ በጣም አስደናቂ ነው። ከኔ ጋር ናችሁ? እየተገነቡ ያሉትን አብያተ ቅዱሳናት ትደነቁባቸዋላችሁ። እግዚአብሔር አሳካችን የተመሰገነ ይሆናል። የእናንተ የምእመናን ተሳትፎ የገንዘብ፣ የእውቀት፣ የጊዜ፣ የጉልበት ለሌሎች ሁሉ ተምሳሌት ሆኑ። በታላላቆቹ የሀገር መሪዎች ጭምር እየተጠቀሰ ነው። ኦርቶዶክሳውያንን ተመልከቱ፣ እንዴት በዛን እንደሚሰሩ እየተባለ እየሰማችሁ ነው። እግዚአብሔር ይመስገን።